ሀጂ ኡመር እንድሪስ በጠና መታመማቸው ተሰማ። እክል ገጥሟቸው ለሕክምና ወደ ቱርክ ሀገር መሄዳቸው ተነግሯል። የሴቶች ጥቃት አሁንም ድረስ አልቆመም። እሺ፣ በምስሉ ላይ የምትመለከቷት ግለሰብ ሊዛ ደሳረኝ የምትባለች ማግኘት አልቻሉም ሲያፈላልጓት፣ በአሰቃቂ ሁኔታ ተደብድባ ተደፍራ ሞታ ተገኝታለች። ሶሚ ቱዩብ ተረስቷል መሰለኝ እንግዲህ፣ ድጋሚ ላለመረሳት በሙዚቃ መቷል። ኮፊያ አድርጎ ዘፈን ይህን ትበላለህ ማን

ስብሃንላህ ከዛም በላይ ህይወት ላይ በጣም ተናፍቃቸዋል። ግን መረጃዎች እንዲሁም ደግሞ ቪዲዮዎችን ትሰራላችሁ ነበር። እንግዲህ ከቪዲዮ በስተጀርባ በድምፅም ጭምር ማለት ነው። በዙ አጋጣሚ ላመሰግናችሁ እወዳለሁ። እናንተም አላሳፈራችሁም። ላይክ ላይክ እያደረጋችሁ ለብዙዎች ተደራሽ ስታደርጉት ነበረ። ሹክረን ለማለት እወዳለሁ። ሀምሳሽም ገብተናል ሳላመሰግናችሁ ሹክረን ሹክረን ብያለው። እንሻላ ገና መቶ ሺም እንገባለን። ከዛም አልፎ ደግሞ ወላሂ በነገራችን ላይ በጣም የሚያሳዝኑ ነገራቶች ነው እየገጠሙ ያሉ። እንግዲህ በመጀመሪያ የጠፋውበት ምክንያት ሁላችሁም ታውቃላችሁ፣ ነገራችኋለሁ። እዚህ ቤት ነበር የምኖረው አከራችን ወደ አኼራ ሄዳለች፣ አላህ ይዘንላት። እንዲሁም ደግሞ የተለያዩ የጓደኞቼ የጓደኛ እናት ከዛም አልፎ በአካባቢያችን ብዙ ነገር ነው እየተፈጠረ አደጋዎችም ጭምር በየጊዜው ሞት በስተዋል። ትናንት አብረን የነበርነው ዛሬ የለም። ለዚች እንግዲህ ኪራይ ለሆነች ህይወት ነው እየኖርን ያለ ነው። በቅጽበት እየተፈጠሩ ያሉ ነገራቶች እጅግ በጣም ያሳዝናሉ። ከድንገተኛ ደጋ ሁላችንም ጠብቀን፣ የሰው ልጅ መጨረሻው ሲያምር ነው የሁላችን መጨረሻ ያሳምርልን። ደግሞ እንግዲህ ከዙ ጋር ተያይዞ አንድ መረጃ አለ። ኢንሻላህ ወደ ቪዲዮዋችን ንግባና አላብዛባችሁ። ላይክ እያደረጋችሁ እኔ በቪዲዮ መጥቻለሁ። ሪአክቲቭ ቪዲዮ ናፍቆ ነበር። ከዚህ በኋላ እናደርጋለን። አንድ መረጃ ቪዲዮዋችን ከመ ከመጀመራችን በፊት መረጃዎች አሉ። ያው የጉዳያችን አንዱ አካል ነው። ይህም ማለት ነው ሀጂ ዑመር እንድሪስ ሙፍቲ በጠና መታማቸው ከመግቢያው ተመልክታቸዋል። የነሱ መረጃዎች ነው ማጋራቹ ማለት ነው። የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሀጂ ዑመር እንድሪስ ሙፍቲ የጤና አክል ገጥማቸው በህክምና ክትል ላይ መሆናቸው ተነግሯል። ሀጂ ዑመር እንድሪስ ያጋጠማቸው የጤና አክል ምንነት እስካሁን በይፋ አልተነገረም። የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እንግዲህ ፕሬዝዳንት ሀጂ ልዩ ዑመር እንድሪስ ሙፍቲ ከገጠማቸው የጤና አክል አላህ ፊያ እንዲያደርጋቸው ዱዓ እንዲደረግላቸው እንድታደርጉላቸው ጥሪም ተቀርቧል፣ ማለት ነው። እንዲሁም ደግሞ ወደ ቱርክ ሀገር ለህክምና እንደሄዱም ተነግሯል። እጅግ በጣም የሚያሳዝን ነገር ነው። እንሻላ ሁላችንም ዱዓ ልናደርግላቸው ይገባል። ኡስታዝ አቡበከር አህመድ ከዚህም በፊት ሆስፒታል ገብቶ ከሆስፒታል ወቷል፣ ማለት ነው። ወደ ጤናው ተመልሷል እንሻላ። ስለዚህ እንደነሱ እንግዲህ ሁላችንም በዱዓ ስንረባረብ ነበር፣ አሁንም በዱዓ እንረባረብ። ኡስታዞቻችን፣ ታላላቆቻችን፣ ሼኮቻችን፣ አሊሞቻችን አላህ ይጠብቅልን፣ መጥፎ ዜና አያሰማን። ዱኣ እንድታደርጉ ለሁሉም ነው ጥሪ የቀረበው። ነጃሽ ቲቪም የተለያዩ ሃሩን ሚዲያም ኡስታዞችም ሳይቀር ይህን መረጃ እያጋሩን ነው የሚገኙት። አላብዛባችሁ፣ ወደ ቪዲዮችን እንግባ እንሻላ። በምስሉ ላይ የምትመለከቷት ግለሰብ ሊዛ ደሳለኝ የምትባል ሲሆን አሁንም ድረስ በሀገራችን መፍትሄ ሊሰጠና ሊቆም ያልቻሉ የሴቶች ጥቃት አንድ ሰለባ ለትምህርት ወደ ደሴ ከተማ ሄዳ ነበር። ናም ስልኳ ተበላሽቶ ለማሰራት ወታ ነበር። በምትመለስበት ወር ላይ ደውላ እየደረስኩኝ ነው ብላ ነበር። ነገር ግን ከዛ በኋላ እሷን ማግኘት አልቻሉም። ሲያፈላልጓት በአሰቃቂ ሁኔታ ተደብድባ ተደፍራ ሞታ ተገኝታል። እስካሁን ጥንቃቱን ያደረሱት ሰዎች አልተያዙ። የደሴ ከተማ ፖሊስ መምሪያ ምርመራ ከፍቶ ወንጀሉን በማጣራት ላይ እንደሚገኝ ና ተጠርጣሪዎችንም ወይም ደግሞ ድርጊቱን የፈጸሙትንም ሰዎች በእስር ለመዋል ወይም ደግሞ በቁጥጥር ስር ለመዋል እየሰራ እንደሆነ ስ አሁን አሁን እንደዚህ አይነት ነገሮችን ለመድን ና ጆሮችን ራሱ አይደለም የተለያዩ ጊዜ ብለነዋል። አሁንም የምንለው ነገር እንደዚህ አይነት ነገሮች ሲፈጠሩ የማያዳግምና አስተማሪ እርምጃ ነው መወሰድ ያለብን። እጅግ ያሳዝናል። እንግዲህ አሁንም ድረስ የሴቶች ጥቃት እስካሁን ድረስ አልቆሙም። እንዲሁም ደግሞ የማያዳግም እርምጃ ባለመወሰዱ ነው ይሄ ነገር በተደጋጋሚ እየተከሰተ ያለው። አንድ ቀን ሁለት ቀን ይወራል፣ ይተዋል። እንግዲህ ተመልከቱ፣ በስልክም አውርታ ነበረ። ነገር ግን በቅጽበት ይህ ነገር ተፈጥሯል። ተደብድባ ምን ብላ ተደፍራ ምን ብላ ሞታለች በስተመጨረሻ ገለዋታል። ሜዳ ላይ ወርቀን የተገኘችው እጅግ ያሳዝናል። በዙ በሀገራችን በደሴ ነው ይህ ነገር የተፈጠረው። በተለያዩ ቦታዎች እንደዚህ አይነት ነገር አስቃቂ ተግባር እየተመለከት ነው። ይህ ነገር እንግዲህ እርምልጃ ማዳገም እርምጃ ካልተወሰደ የሚቆም አይመስለኝም። ለማንኛውም እህቶቻችን ወንድሞቻችን ከእንደዚህ ነገር አላህ ይሰትራችሁ ለማትወዳለው። እጅግ በጣም የሚያሳዝን መረጃ ነው ይህ ነገር የሰማነው። ወደ ሌላኛው ቪዲዮ ያለፍኩላችሁ። በዚህ ጉዳይ እናንተ ምን ትላላችሁ? ሶሚ ቱዩብ ተረስቷል መሰለኝ እንግዲህ፣ ድጋሚ ላለመረሳት በሙዚቃ መጥቷል። ስሙት። ስብሀና አላህ፣ ኮፍያ አድርገህ ዘፈን ይህን ትበላለህ። ማን ይሰማል? ከዚህ በላይ እኔ አካውንቴ ላይ ዘፈን ሼር እንዲደረግ ስላልፈለግኩኝ አላዳም ለእናንተ ሼር አላደረጉም፣ ወይም ደግሞ አላሳያችሁም። ሶሚ ቱዩብ እንግዲህ ኢስሐቅ ባባና የደነ ቆራ ስተሳሰኬት እየመጣ እንደሆነ አላቅ። እንዴት ነው? ስለ እስልምና ስለ ነቢዩ መሐመድ ስለ ሰለም ስለ አላህ በዘፈን የምትነግሩን? አካውንቱ ተሰርቆ ነው ካላችሁንም ንገሩን። በኤአይ እየተሰራ ነው ድምፄን ምናምን ወስዶ ካ ያብራራልን። ዝም ለምን ይላል? እንደዛ እንዳለል ደግሞ ባለቤቱ ሆናም ፕሮሞሽን እየሰራችበት ነው አካውንቱ ላይ ሌሎችንም ነገራቶች እየለቀቁ ነው። ወዴት ወዴት፣ ትልልቅ ብለን ያሰብናችሁ ሰዎች ወዴት እየሄዳችሁብን ነው? ነው አሁን ህዝቡንም፣ አሁን እናንተ እኳ አደለም ህዝቡንም ወዴት እየወሰዳችሁ ይሄ ነገር ኖርማል እየተደረገ እየሄዳ አደለም ወይ? የዘፈኑ ጉዳይ ኖርማል እየተደረገ ነው። በጣም በጣም ይደብርና የማሃይም የድንቁርና መጀመሪያ ለምን ትሆናላችሁ እንዲ ነቢ ሰለላሁ ዐለይሂ ወሰለም ኮ በኸይር ነገር ያመላከተ የሰሪውን አጀር ያገኛል አሉ። በሸርም ብለዋል አለከው በኸይር ብቻ ኮረ በሸርም ያመላከተ ብለዋል ሰሚውም አንተም ይመዘገብብሃል አስበው ስንት ኸልቅ አጥምመህ ስንት ወንጀል ሊጻፍብህ እንደሚችል ማለት ስለዚህ አንዳንድ ነገራቶችን ብንቷችሁ ያሉትን እንስራ እስኪ አሁን ዘፈን ይቻላል አይቻልም? አረቢ ግሽ አይና ባሚ የድንቁርና ተውትሽ ሌላውን ተውት ማለት ነው። አሁን ቶ አህካም ምናምን ብዙ እንትን ማለት አለብህ ማገላበጥ አለብህ ምናምን ልትን ይችላላችሁ፣ ግን ደግሞ ያሉትን እንስራና እንደ መስዓል አይደለም እዚህ ጋር። አሁን ሲትጠየቅ ይቻላል አይቻልም ማለት ግዴታህ ነው። እዛ ነገር ውስጥ እየገባ አይደለም። ነገር ግን እንዴት ሆኖ ነው በሎጂክ ውስጥ ታስቡት እንዴት ነው እንደዚህ አይነት ነገር ሼር ሲደረግ ልክ ነው ብለን ልንቀበል የምንችለው? እውነታውን ማወቅ ስለፈለግኩኝ ነው። የናንተን እስቲ ሐሳብ ኮሜንት ላይ አስቀምጡልኝ። ተሰርቄያለሁ ካለም ራሱ ይንገረን። እኔ እንደዚህ አይነት ቪዲዮ ሼር ላደርግላችሁ አልነበረም። ከዚህ በፊት 2 3 4 5 ቪዲዮዎች አይቻለሁ እሱ ጋር ነገር ግን ችላ ብየው ይበስ ማስፋፋት ነው ብዬ ትቼው ነበር። አሁን ግን ሌላው ጋር እንዳይከተልና እንዳይስፋፋ ወይም ደግሞ እሱም መልስ እንዲሰጠን እንዲያድብልን ለመጠየቅ ያህል ነው። ያላችሁን ሀሳብ ኮሜንት ላይ አስቀምጡልኝ። ይመቻችሁ። ምን እንደምል አላውቅም። አላህ ሁላችን መጨረሻ ያሳምር ነው። ሁሌ የሚመለው ነገር ነው። ሶሚ ቱዩብ ታውቃላችሁ። ብዙ ነገር በተለይ በድራማው ላይ ምናምን የሆነ እስላሚክ ብቻ ጥሩ ነበር። በፊት ላይ ሰራ፣ ዩቲዩብ ላይ ይሰሩ ነበር። አሁን እንግዲህ ተረስተዋል። ዩቲዩባቸውም እየተንቀሳቀሰ አይደለም ይመስለኛል። ከዛ አንፃር ያጀማ እንግዲህ በባለፈው ሰምታችኋል። ያው ኡስታዝ ነኝ የተባለው በሙዚቃ ረድ ምናምን ሰጥቶ ነበር። ሙዚቃ ሀላል ነው ምናምን የሚል ነገር ውጤቱ ተመለከታችሁ። ጭራሽ ኮረፍናን ተኮረጆ በዛ መሰረት በራፕ ተደርጎ ነሽዳ ነው ተብሎ የተለቀቀው ገና እኮ ማንሰማው ነገር የለም፣ ማናየው ነገር የለም። ኧረ ጎበዝ፣ ከዕለት ከዕለት እየሰማን ያለን ነገር በቃ ጆሯችን አዳብት አድርገነዋል ሁሉም ነገር ኢላሂ ኢላሂ፣ በተለይ በእምነት ለዶላር ለገንዘብ ምንድን ነው? እኔ እንጃ። መነጋገሪያ ታዋቂ ናቸው እነዚህ ሰዎች። ሌላ ነገር እኮ ሰርተው እኮ እንት ማለት ይችላሉ። ያን ያክል አዲስ ሰዎች አይደላ። አዲስ ሰዎች ቢሆኑ እንኳን አንፈርድ ማለት እንችላለን። ታዋቂ ሆነው ሌላ ነገር መነጋገሪያ ለመሆን ሲባል ከእምነታቸው ወተን የማይሆን ተግባር የምንሰራ ሰዎች ዋላሂ ብቻ ከባድ ነው እንግዲህ ወንድሞቻችን ሌላ ዓለም ውስጥ ገብተዋል። ምን ትላላችሁ? ኧረ ኧረ እህቶቻችንም ደግሞ በዚህ መሰረት እስኪ እንመልከት። ኒንጃ ምንድናችሁ? ከየት ነው ምንድን ነው እንደዚህ? እስቲ ንገሩን እስቲ ምን ምን ለማለት ፈልጋችሁ ነው? እስቲ አሁን ኮሜንታችሁን አያታችሁታል። ግን በአላህ ለስንት ለስንት ሰው ደርቲ ማይንድ እንደሆናችሁ ማነው? ደርቲ ማይንድ እንዳስብ ስላደረጋችሁት ለስንት ሰው ትጠየቁበታላችሁ። ወላሂ እንዴት ወጣጥረሽ፣ ሌላኛዋ ትወጣጥራለች፣ አንቺ ተገላልጠሻል። ከመገላልጣችሁ ደግሞ ትጨፍራላችሁ። ሴቶች ናችሁ እንዳለው የምታደርጉትን አድርጉሽ። ለምን ትቦስቻለሽ? እሺ ቆይ ያለሽን ወንጀል ከአላህ ጋር ተጣጥፊ። ምንድኛ ለም ሌላ ነገር ውስጥ አስገቡናላችሁ። ከይ ምን መፈወሰቱ ምን አስፈልገው? እንደዚህ ወንድ መስሎ ወንድ መስላ በቃ ትጨፍራለች። በሷ ቤት እርድና ነው ጥግ ድረስ አራዳነሽ አራዳ ዘፈን የምትዘፍዩ አዲስ አበባ ልጅ ነሽ። ገጣባ እየጨረዛ ገጣባ ገጣባ ወላሂ በአዳገረችኝ ላይ እኔ ሁሌ የምለው ነገር አለ ወንጀላችን የራሳችን አይበቃንም ወይ? እያንዳንዳችን ወንጀለኛ ነን፣ ሁላችንም እናውቃለን ብዬ አስባለሁ፣ ራሳችን ስንፈትሽ ማለት ነው። ነገር ግን ወንጀሎቻችን ለምንድን ነው በአደባባይ የምናሰጣው? በዚህ ደረጃ ኤሚ ምናምን የምትባል ሜካፕ ላ ወላ ሱሪ አትለብስም፣ ፀጉሯ አይታይም ነበር። አሁን ፀጉሯን ተሰያለች ሱሪ ትለብሳለች። ሌላ ገንዘብ ሲገኝ ማለት ነው፣ ፖሎር ገንዘብ ሲገኝ ኢቭን በሱሪ እዛ ላይ ሙስሊም ናቸው ራዘው እንደዚህ አይነት ነገር እያደረጉ ራሳቸው አሳለፉት። አርለ ይሄዱ ነው የሆነ ቦታ እሺ አሳለፉት። ለምንድን ነው መጥተው የሚፖስቱብን? እና ሌሎች ወንድሞች ጥሩ የሚባሉት ወንድሞችም እንግዲህ ሙዚቃ እያወጡ ያለበት ሁኔታ ነው። እነዚህም ሴቶችን በዚህ መልኩ ታናናሾቻችን፣ ህፃናቶችን እያበላሸን እኛን አድገው ነው ምክንያቱም እነዚህ ሰዎች በዚህ ምክንያት ነው ፎሎር ያገኙት በዚህ ምክንያት ነው ና ገንዘብ ያገኙት ብለው ያን ነገር ይቀርጻሉ። ቀላል ለመፈመስ ምናምን ተብሎ የማይደረግ ነገር የለም። አሁን ላይ ማለት ነው ከባድ ነው ወላሂ ከባድ ነው። አላህ ይጠብቀን አላህ ይጠብቀን። ኢንሻላህ አንድ የመጨረሻ ቪዲዮ እንመልከት፣ እንማርበታለን። ኡስታዛችን ያስተላለፈው መልክታለክ በተለይ ከዝሙት ጋር ተያይዞ በአስር ሴቶች ላይ ዝሙት ቢሰራ አንድ ሰው አይ ሰር የገራ ነው ወንጀሉ ምን አንየዝኒየ ቢምራአቲ ጃሪህ በጎረቤቱ ሚስት ላይ ዝሙት ከሚሰራ ወይንም በጎረቤቱ ሰውዬ ልጅ ላይ ኦር ሰራተኛ ላይ ዝሙት ከሚሰራ አንድ ሰው የሩቅ በሆነች ሴት አስር ሴቶች ላይ ዝሙት ቢሰራ ወንጀል እሱ ያንሳል። ተብ ዝሙትን እያቀለለው አይደለም ያሉት ነቢዩ ስለ ላሁ ዝሙት ዝሙት ነው፣ እናውቀዋለን። ከባድ ወንጀል ሆኖም ግን በጎረቤት ላይ የሚሰራ ወንጀል በጎረቤት ላይ የሚሰራ ወንጀል የትኛውም ወንጀል በሩቅ ሰው ላይ ከሚሰራ ወንጀል ጋር ስታመዛዝ ነው በዚህ ደረጃ ይራራቃሉ አንድ ሰው የሆኑ መንገደኛ እናትን ቢሰድብና የራሱን እናት ቢሰድብ እኩል ነው ወንጀሉ አይደለም ሁለቱም እኮ ወንጀል ግን ወንጀሉ እኩል አይደለም አንድ ሰው ሩቅ ሄዶ ቢሰርቅና ጎረቤቱን ቢሰርቅ ሌብነት ሌብነት ግን እኩል ነው አይደለም እናቱን ቢሰርቅና የጎረቤቱን ሴት ቢሰርቅ ብራቸውን ቢሰርቅ ወንጀሉ እኩል አይደለም ሌብነት ሌብነት ግን እናቱን የሰረቀው ወንጀሉ ይከፋል። እናቱን የሰደበው ወንጀሉ ይከፋል። ወሃከዛ ኢዘን ዝሙት ከባድ ወንጀል ሆኖም እያለ በጎረቤት ሴት ላይ የሚሰራ ወይም ዝሙት በሌሎች ሴቶች ላይ ከሚሰራ ዝሙት ጋር ስታመዛዝ ነው። አንደኛው ጎረቤቱ ላይ ዝሙት ቢሠራ አንድ ሴት ላይ ሁለተኛው ደግሞ ሌላ ራቁ ባሉ ሴቶች አስር ሴቶች ላይ ዝሙት ቢሠራ ቢሰራ የዚህኛው ወንጀል ይቀላል ከዚህኛው ወንጀል ጋር ስናመዛዝ ነው አሉ ነቢዩ ሰለላሁ ዐለይሂ ወሰለም ምን ያህል የከፋ መሆኑን እውልኝ ምክንያቱ ሲባል ባለፈው በዚህ ርዕስ ላይ ስንነጋገር አንድ ሶስት ምክንያቶችን እንደው እንደው እንትኑ እንዲገባ ሎጂኩ እንዲገባን ያህል ሚስጥሩ እንዲገባን ያህል ሶስት ምክንያቶችን እንደ ምሳሌ አድርግ ልግ አንደኛ ለተውበት እድል አያገኝ እዚህ ጋር 50 ሴቶች ላይ 40 ሴቶች ላይ ወር 10 ሴቶች ላይ ዝሙት የሠራ ሰው የዝሙትን ክፋት ካወቀ በኋላ ተውበት አድርግ የመለሳለሁ ብሎ ቢል የተውበት እድል አለው ቢካዝ ከእነሱ ጋር የሚገናኝበት ዕድሉ አይኖሩም። ኦር ወደ እነሱ ጋር አይሄድምና በቃ ተውበት አድርጓል፣ ወደዛ ይሄድ። በዚህ ጋር ተውበት ዕድሉን አያገኙ ቢካዝ ሲወጣ ሲገባ ያያታል፣ ስትወጣ ስትገባ ታየዋለች፣ ያገረሻል። ሴጣንም ስላለ ይገፋፋል። ሁለተኛ ስለሚደጋገም ህገወጥ ልጅ የመወለድ እድሉ ሰፊ፣ ሌላ አደጋማ። ሦስተኛ ስለሚደጋገም ባለቤት ከተጠራጠረ ኦር አባት ከተጠራጠረ በተለያየ መልኩ ተከታትሎ የማግኘት እድሉ ሰፊ ነው። ካገኘው ምን ሊፈጠር ነው? ህይወት መጠፋፋት ሊመጣ ይችላል። ሌሎችም መሰል ነገሮች፣ ብዙ ምክንያቶች አሉ። ያም ሆነ የሚስጥሩ ገባንም አልገባንም በጎረቤት ላይ የሚደረግ አዛ በጎረቤት ላይ የሚደረግ የሚሰራ መጥፎ ነገር ከሌላው ጋር ስናመዛዝ ነው የከፋ ነው የሚማሻላ ማሻ አላህ። በሰማነው የምንጠቀም ያደርገን። ሁላችንም አላህ ይጠብቀን። አላህ ይሰተረን። ወንጀሎቻችን በአደባባይ አናስጣ። በየቦታው እየሄድን አንጋደም። ስርዓታችን ልንይዝ ይገባል። በተለይ በተለይ አሁን ላይ ወላሂ በሁለት ዳሩም ራሱ የተበላሸበት ነው። ቅዝበት ነው። ኢቭን አይደለም እንደዚህ ወጣቶች ቀርቶ ማለት ነው ሚስት እያላቸው ሌላ ቦታ ያደራሉ። የጎረቤት ብዙ ነገር ነው እየተደረገ ወላሂ ብቻ ቆም ብለን እንደ ሰዋዊነት ከሌላ ከስሜት ከምናምን ከምናምን ከዱንያ ምናምን፣ ቆም ብላችሁ ከዛ ወታችሁ እንደ ሰዋዊነት እሰቡ ይሄን ነገር። ወላ በጣም ነው የምታዝኙት፣ በጣም ነው በቃ። ልክ እንዳልሆነ አብዛኞቻችን፣ ልክ እንዳልሆነ እያወቅን ግን አይምሯችን አይቀበልማ እንሻላ የዛሬ ምዳችን ይመስል ነበር ብዙዎቻችን እንደጠቀምንበት ተስፋ አድርጋለው። አብራችሁ ስለቆያችሁ ከልብ አመሰግናለሁ። በተለያዩ ቪዲዮዎች አስተማሪ በሆኑ ኢንሻአላህ፣ በተለያዩ መረጃዎችም እመጣላችሁናል። ላይክ ላይክ እያደረጋችሁ አብራችሁን ቆዩ። እወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። መልካም